ቤተሰብ እንንጫጫለን። እኛ ምን እንዳልን እንጂ ብሩኬ ብሩኬና ሀይሚ ዛሬ አንድ ላይ ነው ያሉት። አንድ ላይ ነው ያሉት። ያው ትንሹ ልጅም አብሯቸው ነበረ። ክስም አይ ክስም ቅስም ነፍሴ ክስም ይዘፈን ከትንሹ ልጅ ጋራ ሰርታ እንትን ላድርጋለች ሀያ አራት ሰዓት ላይ ማለት ነው። ብሩኬ ደግሞ ብሩኬ ደግሞ የልጁ ፎቶ የዛሬ የልጁ የለበሰውን የልጁ ፎቶ ገእ፣ እኛ ትና ሊስተካከል የተበሩች ከሁሉ ነገር እናገናዝባለን። ከለሩን ቀይሮ ከለሩን ቀይሮ ጉራ ፎቶ ነቀቀለ የል ፎቶ አስቀምጠው ማለት ነው። እና ዛሬ እኛ ስንጫጫ ምን እንዳለን እንጂ ጉራና የሚያብሩ ምናምን እነሱ አብሮ ነው አሉት። ጉራ መኪና ይነዳል። ከሰሞኑን ደግሞ ታያላችሁ። ጉራ መኪና ካልገዛ ማርክ መኪና ገዝቷል። ቤተሰብ ሁሉ መኪና እየገዙ ነው። ቡራዬም አሁን በቅርብ ታያላችሁ፣ ለማየት ያብቃችሁ። መኪና ካልገዛ ትልቅ ሰርፕራይዝ አለ። ጉራ ታያላችሁ። እና ጉራ መኪና ይነዳል። ትብን አርጉ ይነዳል መኪና ማለት ነው። ቤተሰብዬ እና እኔ ገርሞኛል። ዛሬ እኛ ስንጫጫኛ ወይ ነው። ዛሬ ምንድነው ይሄ? ጥቅሱ ምንድነው ምናምን እያልን በቃ ስንጫጫ ነበረ። ተልባብ ጫጫ ባንድ ሙቀጫ ብለውን እነሱ አብረው ነው እያሳለፉ ነው ያሉት። ላይፋቸው ደስ ይላል። እኔ በጣም ነው ደስ የሚለኝ እነሱ አንድ ላይ ሲሆኑ አንድ ላይ ሲመጡልኝ እኔ አይ ላይክ ብሩኬና ሀይሚ ማለት ነው። እና አንድ ልጅ ከዱባይ እግዚአብሔር ነው ሁልጭ አርጋ ነው የሰደበች። ከፈለጋችሁ ማታ ከፈለጋችሁ አስገባላችኋለሁ። ግን ደበረኝ። ይሄ በጣም የሚያስጠላ ስድቦቹን የሰደበችኝ በብሩኬ የተነሳ ማለት ነው አንቺ ብቻ ያስጠላል ስድብ እውነት ባሰማችሁ በጣም ከሴት ልጅ የማይጠበቅ ስድብ ሰደበች ችግር የለው ሚስደሙኝ እኔ መሰደብም ብርቄ አይደለም ማለት ነው እና ቡራና ሀይሚ ዛሬ አብሮ ነበሩ በጣም የሚገርም ነገር ነው እኔ ያስተዋልኩት ምንዶ ታውቃላችሁ ሀይሚና ልጁ ትንሹ ልጅ አንድ ላይ ናቸው ቡራ መኪና እየነዳ ነው የልጁ ፎቶ ደግሞ ቡራ ሎን ከለር ቀይሮ አወረደው ይሄኛል ባንዳክ ባዛቻው አብሮ ነው ያሉት። ደግሞ ቡራ የሆነ እንትን አስቀምጦ ነበረ። የሆነ ምንድነው ስሙ የሆነ ግጥም ነገር አስቀምጧል። ልብ የተሰበረ ምናምን ያርጎ ይሄ ልብ የተሰበረ ያስቀመጠው ወይ እሱ ልቡ ተሰብሮ ሳይሆን ቡራ ልብ የተሰብሯል እያለ አይደለም። አንዳንዶቹ የቡራ ልብ ተሰብሯል ምናምን አይደለም። እሱ ያስቀመጠው ያለህን ካለህ ካለህ ተጠቀም ነው የሚለው። ካለ ያኔ ብላ ጠጣ አትሰስት ነው ያስቀመጠው። እንትን ሀያ አራት ሰዓት ላይ ያስቀመጠው ነገርየው፣ ብላ ካለ አትሰስት፣ ጠጣ ያኔ ብር ቋጥረ ነገር ስለምትሞት መብላት መጣ ስላለብን ነው የሚለው እንትኑ ማለት ነው፣ ግጥሙ ማለት ነው ያስቀመጠው፣ እንጂ ወይ ልቡ ተሰብሮ ከሀይሚ ጋር ተጣልተው ምናምን አይደለም። ከሀይሚ ጋር እሱ ምንም የሚጣሉት ነገር የለም። ልጆቹ አፖስቶ ናቸው እስከብይ ልጆቹ አፖስቶ ናቸው። ምንም ችግር የለባቸውም። ቤተሰብዬ፣ እንግዲህ ዛሬ እኔ ሂጄ ነበር ወደዛ ሰፈር ግን ላያቸው አልቻልኩም። እነሱ የሚገቡበት ቦታ አለ፣ የሆነች ሆቴል ነገር አለ እነሱ የሚሰበሰቡበት የሆነ ሰው አሳይቶኝ ነበረ። እዛ ይጃሉ። ዛሬ አልወጡም መሰለኝ፣ የሉም። ትንሽ ቁጭ ብዬ እዛ የሆነ እቃ መውሰድ ነበረ ነበረብኝ ቁጭ ብዬ ጠብቅ ጠብቅ የሉም ማርክን ነው ያየሁት። ማርክን ነው ያየሁት ሌሎችን አላየሁም ማለት ነው። ቤተሰብ እየኔ ውዶች እና መኪና እየገዙ ነው። በጣም ደስ ይላል። ሁሉም ባለመኪና እየሆኑ ነው። አብርሽም የሚገርም መኪና ነው ያለው። በጣም የሚገርማችሁ ሁለት ሺህ ሀያ አራት ያድርግላቸው፣ ይመቻቸው። ቡራዬም መኪና ገዝቶ ሲነዳ ያሳየን። ሀይሚዬም እንደዛው ጥሩንም እንመኝላቸው ማለት ነው። ደስ ይላል